ሰላም ሰላም፣ እንዴት ናችሁ ውድ የማን ዩናይትድ ኢትዮ ፋንስ ተከታታዮች በያላችሁበት ሰላማችሁ ይብዛ። በርካታ ስፖርታዊ ጥንክሮችን ወደ እናንተ ይዘን መጥተናል። ለቻናሉ አዲስ ሆናችሁ ቻናሉን ሰብስክራይብ፣ እንዲሁም ቪዲዮ ለብዙዎች እንዲደርስ ቪዲዮውን ላይክ ማድረግ ፈጽሞ እንዳይዘነጋ። ብራዚላዊው የማንቸስተር ዩናይትድ የመሀል ሜዳ ተጫዋች ካርሎስ ካስሜሮ በሚቀጥሉት የውድድር ዘመን በማንቸስተር ዩናይትድ ለመቆየት መዘጋጀቱ ተሰምቷል። ካዝሜሮ ታዲያ በፕሪምየር ሊጉ መቆየቱ በብራዚል 2026 የዓለም ዋንጫ ቡድን ውስጥ የመካተት እድሉን እንደሚጨምርም ያምናል ተብሏል። ባለፉት ቀናት ካዝሜሮ ከሳውዲ ክለብ አልናስር ጋር ስሙ ሲያዝ መቆየቱ አይዘነጋም ነበር። ነገር ግን ተጫዋቹ በቀጣይም የውድድር ዘመን በማንቸስተር ዩናይትድ መቆየትን እንደመረጠም ተገልጿል። ማንቸስተር ዩናይትድ በብራዚላዊ የፊት መስመር ተጫዋች አንቶኒ ሳንቶስ ሽያጭ ዙሪያ ከሪያል ቤትስ ጋር በመነጋገር ላይ መሆናቸው ተገልጿዋል። ዩናይትዶች ታዲያ በንግግር ወቅት ከአንቶኒ የወደፊት ሽያጭ ላይ የተወሰነ ድርሻ ማግኘት እንደሚፈልግ ለስፔኑ ክለብ ማሳወቃቸው ተሰምተዋል። ይህም ነገር አሁንታዊ ተጫዋች የገበያ ዋጋ አመርቂ አለመሆኑን ተከትሎ ነው። ይህም ነገር አሁናዊ የተጫዋቹ የገበያ ዋጋ አመርቂ አለመሆኑን ተከትሎ ነው። ዩናይትዶች ከተጫዋቹ ሽያጭ የተሻለ ገቢ ለማግኘት ስም የሄዱበት መፍትሔ መንገድ መሆኑም ተመላክቷል ተብሏል በተለይም ደግሞ የስፔኑ ክለብ ሪያል ቤትስ ከፍተኛ የሆነ ወጪ ለአንቶኒ የማውጣት አቅም እንደሌለው ነው እየተገለጸ የሚገኘው። ይህንን ማስከትሎ እንግዲህ ማንቸስተር ዩናይትዶች እንደዚህ አይነት ዘዴን መጠቀምን እንደመረጡ ነው እየተገለጸ የሚገኘው። እንግዲህ ማንቸስተር ዩናይትድ የ9 ቁጥር አጥቂ የማስፈረም እድሉን ካላገኘ ሌሎች ቴክኒኮችን ሊጠቀም ይችላል። ኩንሃን እንግዲህ በግራ በኩል ባለው ድሪብሊንግና የመፍጠር ችሎታ፣ ብሪያሚቦሞ ደግሞ በቀኝ በኩል ባለው ፍጥነትና ቀጥተኝነት እንዲሁም የግብ አስቆጣሪነት፣ ዘርክሲ በመሃል ባለው ሆልድ አፕ ፕሌና የመገናኘት ሊንክ አፕ ፕሌ ብቃቱ እርስ በርስ ይደጋገፋሉ ማለት ነው። እነዚህ ተጫዋቾች ቦታ ሲለዋወጡ ተከላካዮች ማን ማንን ማርክ ማድረግ እንዳለባቸውም ግራ ያጋባቸዋል። ይህም ክፍተቶችን ለመፍጠር ይረዳል ማለት ነው። ጎል ለማስቆጠር ከብሪያን ምቤሞ በተጨማሪ ዘርክሲ እንዲሁም ግቦችን ማስቆጠር የሚችል ሲሆን፣ ኩንሃ ደግሞ ግቦችን የሚፈጥርና ራሱም የሚያስቆጥር ተጫዋች ይሆናልና ይህም የግብ ማስቆጠር ሸክሙን በአንድ ተጫዋች ላይ ብቻ አይጥለውም ማለት ነው። ክሬቲቪቲን ስንመለከት በተለይም በኩና የሚመጣው የፈጠራ ችሎታ ለማንቸስተር ዩናይትድ ጠቃሚ ይሆናል። ዘርክሲ ደግሞ ተጫዋቾችን ቀንሶ ለሌሎች እድል የመፍጠር ብቃትም ያለው ተጫዋች መሆኑን እንግዲህ ባለፈው የውድድር ዘመንም ፍንትው አድርጎ አስመልክቶናል። አማድ ዲያሎ ደግሞ በጣም ፈጣንና ሪብሊንግ ችሎታ ያለው በመሆኑ ወደፊት ሲወጣ ለተቃራኒ ቡድን አስቸጋሪ ሊሆን ይችላል ማለት ነው የሚኖረው መፈራረቅ ተከላካዮችን ግራ ያጋባልና ክፍተቶችንም ይፈጥራል ተብሎም ይጠበቃል። እና ማንቸስተር ዩናይትድ የፊት መስመር አጥቂ የማያስፈርም ከሆነ እንደዚህ አይነት ወይን ይጠቀማል ተብሎ ነው የሚጠበቀው። አሰልጣኝ አዳም ላውርሰንን ያሰናበተው የማንቸስተር ዩናይትድ ከ18 ዓመት በታች የአካዳሚ ቡድን የቀድሞ የማንቸስተር ዩናይትድ ተጫዋችና የቴክኒካል ስታፍ አባል ዳርም ፍሌቸር በቀጣይ ቡድን በኃላፊነት ለመረከብ ተመራጩ ሰው ናቸው ተብለዋል። እንግዲህ ዳርም ፍሌቸር የቀድሞ የማንቸስተር ዩናይትድ ተጫዋች መሆኑም ይታወቃል። በማንቸስተር ዩናይትድ ቤትም እጅግ ጥሩ ነገር መስራቱም የሚታወስ ጉዳይ ነው። አንድሪ ኦናና በዚህ የክረምቱ የዝውውር መስኮት በውሰት ወይም በቋሚ ውል ማንቸስተር ዩናይትድን እንደሚሰናበት እየተገለጸ ይገኛል። ይህ ግብ ጸባቂ የሮበን አሞሪም እቅድም እንዳልሆነ ታውቋል። ና አሰልጣኝ ሮበን አሞሪምም እንግዲህ መተካት ከሚፈልጉት ማደስ ከሚፈልጉት ቦታ እንግዲህ በግብ ጸባቂ ቦታ ላይ አንድሪ ኦናናን በሌላ ግብ ጸባቂ መተካት ፍላጎት እንዳላቸው በይፋ አሳውቋል ማለት ነው። ታዲያ ይህ ግብ ጸባቂ በተለይም ደግሞ ከሞናኮ ጋር ስሙ ሲያያዝ ነበር። ነገር ግን እስካሁን ድረስ ይፋዊ ጥያቄ ሞናኮዎች ለአንድሪ ኦናና አላቀርቡም። ዋናው መታወቅ ያለበት ጉዳይ ግን አንድሪ ኦናና በሩበን አሞሪም እቅድ ውስጥ እንደሌለ ነው እየተገለጸ የሚገኘው የምዕራብ ለንደኑ ክለብ ቼልሲ አርጀንቲናዊው ግብ ጠባቂ ኤሚሊያኖ ማርቲኔዝን በ45 ሚሊዮን ፓውንድ እንደሚያስፈርሙት እንዲያስፈርሙት እድል ቀርበላቸዋል ተብለዋል። ነገር ግን ኤሚሊያኖ ማርቲኔዝ ወደ ማንቸስተር ዩናይትድ መሄድን ይመርጣል ሲል ነው እንግዲህ አያይዞ እየዘገበው። የግብ ጠባቂ ዋነኛ ምርጫው ወደ ማንቸስተር ዩናይትድ ነው። ብሩኖ ፈርናንዴዝ እንግዲህ ከአል ሂላል የቀረበለትን ጥያቄ ውድቅ ማድረጉ የቅርብ ጊዜ ትውስታችን ነው። ታዲያ አሁን የሚወጡ መረጃዎች እንደሚጠቁሙ ከሆነ አሊላሎች ለማንቸስተር ዩናይትድ እስከ መቶ ሚሊዮን ፓውንድ ድረስ ለመክፈል ዝግጁ መሆናቸው አሁን የሚወጣው መረጃ ይጠቁማል። ብሩኖ ፈርናንዴዝ ያሳላል ያሳውቃቸው ነገር ደግሞ አሁንም በሃይ ሌቪል መጫወት እንደሚፈልግ ነው ይፋ ሳውቋቸዋል። ነገር ግን ያቀረቡለት ጥቅማ ጥቅም በማንቸስተር ዩናይትድ ቤት ከሚያገኘው እጅግ የላቀ መሆኑን ፍንትው አድርጎም የሚያሳይ ነው። ኦማር ቤራዳ እንግዲህ ስለ ማንቸስተር ዩናይትድ አዲስ ስታዲየም ግንባታ እንዲችሉ ተናግረዋል። አሁንም ቢሆን ማንቸስተር ዩናይትድ ይህንን አዲሱን ስታዲየም ለመገንባት ዝግጁ መሆናቸውና ሁለት ቢሊዮን ፓውንድ እንደሚያስወጣቸውም አሳውቀዋልና ይህንን ነገር የሚያደርጉት ንንም ስታዲየም ለመገንባት ታዲያ ከብሪቴን መንግስት ከፍተኛ የሆነ የፋይናንሻል እርዳታ የሚያገኙ ከሆነ ነው። ማንቸስተር ዩናይትድ አሁንም ቢሆን በራፋኤል ሊዮ ላይ ፍላጎት እንዳላቸው ታውቋል። ፖርቹጋላዊው የክንፈስ መር ተጫዋች 85.4 ሚሊዮን ፓውንድ ነው እየጠየቁ የሚገኙት ኤሲ ሚላኖች። ታዲያ ቲምቶክ እንደዘገበው ከሆነ የ ቀያዩ ሴጣኖች ይሄንን ተጫዋች ለማስፈረም ንግግር ማድረጋቸው ተነግሯል። መጀመሪያ ጥያቄያቸውም ደግሞ እስከ 60 ሚሊዮን ፓውንድ ድረስ ማንቸስተር ዩናይትዶች ለዚህ ተጫዋች ለማውጣት ዝግጁ ናቸው። ከዛ በላይ ግን የማውጣት ምንም አይነት ፍላጎት የላቸውም። ይሄ የሚሆነው ደግሞ ጄደን ሳንቾ፣ አንቶኒና፣ ማርከስ ራሽፎርድ ከማንቸስተር ዩናይትድ የሚለቁም ከሆነ ብቻ እንደሆነ የይዞ ዘግቦታል። በዛሬ ዕለት የወጡ ስፖርታዊ ጥንክሮች እኝን ይመስላሉ። በአዳዲስ መረጃዎች እስክንገናኝ ድረስ መልካም ተመኘው።